ኦኬ ላይቫችን ውስጥ ፕሮፌት አለ ነብይ አለ። ፕሮፌት ጸጋ ይባላል፣ ግን ፕሮፌት እንደዚህ አይጻፍ መሰለኝ። ኤኒዌይ ፕሮፌት አሎት አሉ፣ ሰላም ለእናንተ ይሁን። ሰላም ለአንተም ይሁን። ጥያቄዎች ነበሩ። መጽሐፍ ቅዱስን ስናነብ መጽሐፉ ትንሽ ተጋጨብንና ትንሽም አይባልም ግን ብዙ ተጋጨብንም። እርሶ ምን ይላሉ እስቲ እዚህ ጉዳይ ላይ የእናንተ አገላለጽ ትክክል ነው። ምናልባት ሁላችንም መጽሐፋችንን ስለማንመረምረው በተሰጠን በኩል እያስተማርን መመናችንም ደግሞ የተሰጠውን ነገር እየተቀበለ ነው እና ምናልባት ዛሬ እናንተ እየሰራችሁ ያላችሁት የሁሉም ሰው አይን መግለጫ ነገር ነው። በዚህ በኩል ላይ ልናመሰግናችሁ ይገባል። ለምን ሁላችንም መጽሐፋችንን መመርመር አለብን። እንከን ለማውጣት ከመሮጥ አሁን አብዛኞቹ ጥያቄ ሲጠይቁ እያየው ነው እንከን ለማውጣት ነው እንጂ የሚሮጡት ለመማር አይደለም።